ኢንተርቴንመንቱን ያዘው ጆርናሊስቱን የያዘው ሾውን የያዘው ሁሉን ነገር ያዘው ሁሉ ዩቱብ ስትገባ ሶስት ነው የምታገኘው። በሶስት በተለያየ እሱ የሚያምር የሚያምር ነገር ነው የሚሰራው። ግግን ግን ይሄ ውድድር ማንን ነው የሚመለከተው? ጥያቄ፣ ልጆቹ ደነገጡ። በቃ የእኛን ደግሞ ልጆች ታውቋቸዋላችሁ። በቃ ሳይኮሎጂ ትመታቸዋል። ይናገራል እሱ እንግሊዘኛው አለ። ማናጀሩ ነው በቃ፣ ፐርፌክት የሆነ ማናጀር አግኝቷል። ጎበዝ ማናጀር አግኝቷል። የእሱ ኢነርጂ አለ፣ ተሳክቶለታል። ጥያቄያችን ግን የኛ ልጆች ይህንን እድል አላገኙም። ገብቶ ሻላችሁታል። ከትንሽ ቦታ ነው የመጡት። አውቃችኋለሁ እኔ በበኩሌ እንዴት እንደመጡ እንዴት እዛ ጋር እንደነበሩ ምን አይነት ልብስ እንደሚለብሱ ምን አይነት ዊግ እንደሚያደርጉ እራሳችሁ ገብታችሁ ማየት ትችላላችሁ። በጣም በትግል ነው እዚህ የደረሱት። እሱ አደለም እያልኳቸው አደለም። የእሱ ደግሞ ካታጎሪ ውጭ ነበር፣ ካናዳ ነበር። ጥሩ እድል አግኝቷል የማደግ የመብቀል የመገንዘብ። ገባችሁ ስለዚህ ይታባክ ና አይጋጅቡ እናቁጭ ናዳምጥእነት አይሰማም እውነት አይወድም ናዳምጥ ገባ ሻሽታግ እውነቱን እንነጋገር እውነቱን አንቺ ሀገር በቀል ነገር እሱ ሀገር በቀል አይደለም፣ እያልኩሽ አይደለም። እነዚህ ልጆች ከመከራ ነው ወደ ላይ የተነሱት። እናት አልረዳቸው፣ የውጭ መንግስት አልረዳቸው፣ ሪንግ ላይ ተራሱ። እኔ በተለይ እናሆ እግዚአብሔር ተስፋ ቆርጦ ተስፋ ቆርጦ በመጨረሻ ውጭ የምወጣበትን ቁጭ ብለን እኔ ካሊድ ካሊድ እንትን የለም ይሄ እርዳታ የሚሰራው ካሊዴ ምናምን ሆነ እኔ ፔጅ ላይ ቁጭ ብለናል። ፋስት ሁለት ዓመት ከሁለት ዓመት በፊት የሁለት ዓመት ታሪክ ነው ምነግሽ ቁጭ ብለን በጣም ነው ምግባባቸው መጥቶ፣ በቃ እርዱኛ አለ። ወደ ውጭ መጣ፣ የምወጣበትን ምንም በቃ አልሆነልኝም። ከዛ በፊት አቋለሁ ታሪኩን ነግሮኛል። ቲያትር ሰ ሞክሯል፣ ፊልም ሞክሯል። አያጅቦና ግባ ይስር አያጅቦ እውነቷን ሲወራ ማዳመጥ አልፈልግም ማለት ነው። ገባሽ? መከላከል ለም ሀሽታግ ወይ እሱ ኢትዮጵያ አይደለም ማለት አይደለም፣ ይገባል። ግን ለእነዚህ ልጆች ሞራል የሚባል ነገር አለ። ዩቲ እንደዚያው ተመሳሳይ ነገር፣ ከዩኒቨርሲቲ የወጣችው በሴትነት አቅሟ ገብቶሻል ካሜራ መሸከም የሚካሄድበት ቦታ ላይ ስንት ቦታ ላይ እርዳታ ላይ የጎፋው ላይ የጎጃሙ ላይ የምኑ ላይ እንደ ሀገር አቋርጠሽ ሄደሽ በኢትዮጵያ። የኛ ልጆች እንደዚህ ከሆኑና ከቀጠሉ የሚቀጥለውን ትዌንቲ ሲክስ ይበላችው። እኔ አንድ ነገር የአዲስ አበባንንም ሊበላ ይችላል። ያ አንድ ነገር የታዘብኩት ምን መሰለሽ ጂጂ ባየነው ነገር እኛ እንደ ታዛቢ ሆነን ውጭ ሀገር ሁሉ ነገር ቀላል እንደሆነ ታውቂያለሽ፣ በተለይ ሶሻል ሚዲያ ለመጠቀም። ኢትዮጵያ ያሉ ልጆች ግን ብዙ ስትራግል ያደርጋሉ እናምናለን። በችሎታ ደረጃ ደግሞ ስናስቀምጥ እውነት ለመናገር ሀዩቲ ላይ አይደርስም። ሲሪየስ ነው ማውራው። ይሄንን ሀዩቲ በጣም ታለንትድ ናት ሆና ምትሰራ ናት። ለዚያውም ኢትዮጵያ ላይ ተቀምጣ ምንም አይነት አክሰስ ባልተሞላበት ባልተስተካከለበት ነገር እሷ እንደዚህ መስራቷ ጎበዝ ናት፣ በእውነት ነው። እንደውም ስጦታው ለእሷ ይገባል ባይነኝ። አዶናይ ግን ይህ አመት የእሱ ቻንስ ነው። በቃ አምኛለሁ። ቻንሱ ነው፣ እድሉ ነው፣ ያድርግለት። እኔ ምንም ቅር አይለኝም። ግን በችሎታ ደረጃ ከተቀመጠ እውነት ለመናገር እሷ ላይ አይደርስም። በቃ የሰው ፍቅር ደግሞ አሁን ባለው ሁኔታ በትያትሩ ምናምን ልጅቷ በጣም ታለንትና ግን እሱ ምንድን ነው በቻንሰኛ ነው ብለን እንለፈው። በቃ ይህ አመት ለእሱ ቻንስ ሰጥቶታል። በተሰራውም ድራማ ይሁን ይሄ በዘረኝነቱም ይሁን በምኑም በቃ ይሄ ልጅ ሚዲያውን ኦሮሞ ናቸው ከዘጋጀው ልጁ ትግሬ አዘጋጅ ኦሮሞ ያ ምን ወደ እሱ መቷል። በእሱ ጋር በሰይፉ በነበረው ይሄ ግብ ግብ ውስጥ ነገር ወደ ዘረኝነት ተወስዶ ነበረ። ገባሽ እሷን አሁን ኢስት አፍሪካ ላይ በነበረው ውድድር ላይ ሰይፉ በዛ ብቻ ቮት እንድትደረግ መድረክ አቅርቧት ነበረ ከዛ እሱ ደግሞ ሰይፉ የተናገረበት ወይ ያው እሱ ምን ሰርቶ ነው ሴጋ ምናምን ምናምን በሚለው ኮንቨርሴሽን ውስጥ ያው እሱ ደግሞ አምለሰት ጋር ቀረበ ገባሽ ነገሩ ተጠመዘዘ ወደ ሌላ ነገር ሶ እኛ በችሎታ ከሆነ በእውቀት ደረጃ ከሆነ እግዚአብሔር ምስክሬ ነው አጣጥፏ ነው የምትበለው ምኑም ላይ የለበት። በእርዳታ ከተባለ ደግሞ ከሱ የበለጠ ኢቨን እናንተ ማታቋት ከሆነ ኤቭሪ የር ረመዳን ላይ ሙስሊም ወገኖቿን ከሰላሳ ለአንድ ሰው ብቻ ከሰላሳ ከሀምሳ ሺህ ብር በላይ ለአንድ ምስኪን ድሃ ትሰጣለች። በጣም እርዳታ ትሳተፋለች። ጎፋ ላይ በተደረገው ኦኬ ምን ይላሉ ደግሞ ትናንትን የቤትም ውይይት ነበረ። እሱ እኮ አገር ውስጥ አልነበረም። ሀገር ውስጥ አልነበርም። እርዳታ ላይ ቢኖር ይሳተፍ ነበር። ኖ ኢቨን እኮ እሱ እዚህ ውድድር ላይ ራሱ መቅረብ የለበትም። አንደኛ ካናዳ ፓስፖርት ነው፣ ፓስፖርት ኢትዮጵያ አይደለም። በቃ እንደዚህ ከተባለማ እኮ የአንቺም ልጅም እኳለች ቲክታክ ላይ ሀገሯ ላይ ባለችበት ጀርመን ላይ ብዙ ስራ የምትሰራ ናት፣ አይደለም በዩቲዩብ በቲክታክ ትረዳለች። ያ ስንት ነገር እነሱም መሳተፍ ነበረባቸው። ገባሽ አንዱን አንዱን አግልሎ የሚባል ነገር የለም። ካናዳ የፓስፖርት ነው ያለው ሌላ ሀገር ዜጋ ነው። ይሄ ልጅ በውድድር መስፈርትም ሊቀርብ አይገባም ነበር። ኤኒዌይስ ግን እኛ እንደ ቻንሰኛ በቃ እድለኛ ነው ይሄ። ሶሻል ሚዲያው የሚፈልገው ምንድን ነው? ግርግር ነው። በግርግር ውስጥ ተጠቅሞ የድሉ ምኑ መሰለሽ አሁን እንደውም ፖይንቱ ምን እንደሆነ ታውቂያለሽ? ያ እረርቶ ገለል ያለ ልጅ አይደለም። ትልቁ ነገር ማደንቅለት ሶስት ልጅ ወስዷል። እነዛ ሶስት ልጆች ትልቁ ሮል የተጫወተው አብሮ ለመኖር ለማሳደግ፣ ኃላፊነት ለመውሰድ ቤትና ዳስ ደብስ፣ ለኔ እሱ ያስከብረዋል። ይሁኑ እኛ ኢትዮጵያኖች አስር ሰው ገንዘብ ከምንሰጥ በኃላፊነት አንድ ሰው እስከመጨረሻ ብንወስድ ደቤስተዋን ሁላችን እስከመጨረሻ እንደ ልጅሽ። እኔ አሁን ወሬው ምናም ምናምና አልደግም። ታዩ እነዚህ ሶስት ልጆች ግን ስለወሰደ ሪስፔክት በሱ አሸነፍ ይችላል። እነሱን ሊያሳድጉ ኃላፊነት ወስዷል። አብሮ ሊቸገር ኃላፊነት ወስዷል። አብሯቸው እየኖረ ነው እንደ ወንድም እንደ አምስቱ። አረጋቸው አምስት ናቸው። ያ ነገር ያሸጠ ትልቁ እኛ ማድረግ ካለብን አንዳንድ ልጅ ወስደን ማሳደግ፣ አቅሙ ካለ ማሳደግ። ማለት ገንዘብ መስጠት አይደለም። ባህሪ የእነሱን ባህሪ መውሰድ፣ የራሳችንን ባህሪ መስጠት፣ ቻለንጅ ማድረግ። ለአመታት እንግዲህ ከኛ ጋር ሊኖሩ ነው ማለት ነው። ልጅን ማሳደግ ቀላል፣ የሰው ልጅ ወስዶ ማሳደግ ቀላል ነገር አይደለም። በሱ ይሻለው ማለት